ተወሳሰበ የመጣው የቀይ ባህር ጉዳይ። ከደቂቃዎች በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለው እርምጃ ወስዳለው ስትል ማስጠንቀቂያ ሰጣለች። ይህስ መረጃ ምንድን ነው የሚለውንም በሰፊው ይዘን የምንቀርብ ይሆናል። የሶማሊያው ፕሬዝዳንት ሙስጠፌ መሐመድ በሰሜን ኢትዮጵያ ያሉ ኃይሎች ኦብነግን ጫካ እንዲገባ እያበረታቱ ነው ሲሉ ገለጹ። በዚህም ማብራሪያ አለን። በዓለም ላይ የተሳካ ወታደራዊ ኦፕሬሽን በመስራት ማንም አይስተካከለንም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። ይህም ያሉት ሞሳድ ምንድን ነው? ሞሳድን በተመለከተ የምናገራችሁ ነገር አለ። ሰላም ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረቱን አረስተ ዜና ይዘን ወደ እናንተ ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ ዕለቱ የዜና ትንታኔያችን ስናልፍ እየተወሳሰበ የመጣውን የቀይ ባህር ጉዳይ ከደቂቃዎች በፊት የኢራን ብሔራዊ ቴሌቪዥን በወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለው እርምጃ ወስዳለው ስትል ማስጠንቀቂያ ሰጥታለች። በዚህም መሰረት ኢራን እስራኤል እንዳላጠቃ ለመከላከል የሚሞክሩ አሜሪካ፣ ዩናይትድ ኪንግደም ወይም እንግሊዝ፣ የዩኤኢ ሀገራት ወታደራዊ ጣቢያዎችና መርከቦችን በቀጥታ ማጥቃት ትጀምራለው ስትል ይፋዊ መግለጫ የሰጠኝ ሲሆን እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸውን በአንድ ላይ ተከማችተው የሚገኙባቸውና የሚተላለፉባቸው የበሬ ግንባር የምታክለው የ120 ሚሊዮን ኢትዮጵያ ህልውና የኪራይ ወደብ በሆነችው ጅቡቲ ነው። ኢራን እንዳለችው ከሆነ በጅቡቲ የሚገኘው የአሜሪካ የጦር ቤዝ ለማጥቃት በቀጥታ የጦር ቀጠና የምታደርገው ከሆነ ያላንዳች ጥርጣሬ ለኢትዮጵያ ከባድ ከባድ አደጋ ይዞ ይመጣል። አሁን ላይ ኢራን በጅቡቲ የሚገኘው በአሜሪካ የጦር ቤዝ ጥቃት መፈ መፈጸም እቅድ ስለመያዟ የታወቀ ነገር የለም። የሶማሊያው ክልል ፕሬዚዳንት ሙስጠፌ መሀመድ በሰሜን ኢትዮጵያ ያሉ ኃይሎች ኦብነግን ጫካ እንዲገባ እያበረታቱ ነው ሲሉ ገለጹ። ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱ ነው ብዬ አምናለሁ ሲሉ ነው የተናገሩት። አቶ ሙስጠፌ ከሰሞኑ በኬንያ ተገናኝተው የሶማሊያ ማህበር ተወካዮች ባሉበት እንዲሁም የኬንያ ከሶማሌ ጋር የምትዋሰንበትን ጋሪሳ ካውንቲ ባለስልጣን ጋር ውይይት አድርገዋል። ልስተ መስተዳደሩ በኬንያ ቆይታቸው ከቢቢሲ ጋር ባደረጉ ቃለመጠይቅ ማንኛውም የኢትዮጵያ ጥላት ሀገራት ኢትዮጵያ ውስጥ የሚካሄድ ጦርነት ለማበረታታት እየሞከሩ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን ሲሉ ገልጸዋል። ጠቅላይ ሚኒስትር ቤንጃሚን ኔታናሁ ስለ ሞሳድ ሲናገሩ በዓለም ላይ የተሳካ ወታደራዊ ኦፕሬሽን በመስራት ማንም አይስተካከለንም ብለዋል። መፍትሄ ማምጣት ካልቻልክ የችግሩ አካል ነህ ይላሉ የሞሳድ ዳይሬክተር ኤሜን። ሞሳድ መንፈስ ነው፣ የማይገኝበት የምድራችን ቦታ የለም። በዘመቻ አልማዝ አዲሱ የራሻ ሚግ 21 ከራዳር ቁጥጥር ውጭ በመብረር ከኢራቅ መንግስት ሰርቀውታል። ከፈረንሳይ ሹርቦር ወደብ ዘመናዊ ሚሳኤል የተገጠመላቸውን የጦር መርከቦች ያለምንም ኮሽታ ሰርቀውታል። በዘመናችን ፕላምፐት በሁለት መቶ ቶን የሚመዝን ውድ ዩራኒየም ማንም ሳይነቃ ከአውሮፓ ሰርቀው ይሞሉትን ነበር ተብሏል። ሞሳድ እንዲህ ነው ይላሉ፣ አንድ የመስክ ሰላይ ከሙያ ባላንቲዎች ሰራዊት ይበልጣል። በትክክልም በተግባር አሳይቷል። የአሊ ኮሽን ገድል በሶሪያ ምድር ድንቅ ነበር። እስራኤል የጎላን ተራራዎች ከሶሪያ ላይ በቁጥጥር ስር ታውል ዘንድ ኤሌን ሃን በደማስቆ ሰይጣን መሆን ነበረበት። ኤሌን ኮሆን በጠላት ቀጠና በሶሪያ ምክትል የመከላከያ ሚኒስተር ለመሆን ተቃርቦ ነበር። እስራኤላውያን ኤሌን ሆን የእኛ ሰው በደማስቆ እያሉ ዝንተ ዓለም ሲያደንቁት ይኖራሉ። ወልፋ ጋንድ ወደ ግብፅ የተላከ የእስራኤል ሰይጣን ነው። የቤተ መንግስት ባለሟል ለመሆን ጊዜ አልወሰደበትም ነበር። ለማንም የማይፈቅደው የቅብጽ ወታደራዊ ሚኒስጥር እንዲጎበኙ ተፈቅዶላታል። እስራኤል በካይሮ የቴል አቪቭ አይን ይሉታል። ስድስት ቀን የእስራኤል የአረቦች ጦርነት የግብፅ ጦር ጄቶች ሚጎች በራሳቸው አዘዋቸዋል። የግብፅም የጦር መኮንኖች በመምሰል ግብፅ በምድር ጦርነት በመምራት ትእዛዝ ሰጥተዋል። በሲናይ በረሃ በሄሊኮፕተር ላይ የሚወረወሩት የእስራኤል ኮማንዶዎች የዓለም ህዝብን ቆሞ እንዳጨበጭባቸውላቸው አስገድዶታል። የዚህ አሪያ ሻሮን የጦር ንድፍ በአሜሪካና በአውሮፓ ሚሊታሪ አካዳሚዎች እንደ አንድ ትምህርት ይሰጣል። ያሲን አረፋት ምክትል አቡ ጃሃድን በቱኒዚያ ለመግደል የውጭ በሩን ሰብረው ሾፌሩን ገድለው ሁለቱም ጠባቂዎቹን ገድለው ሳሎን አልፈው ማንበቢያ ክፍሉ ገብተው ለመግደል ያቀዱት 22 ሰከንድ ሲሆን እነሱ ግን 13 ሰከንዶች ኦፕሬሽን ጨርሰውት መንፈስ ነገር ናቸው። በ30 ደቂቃው በኢንቴቤ በመካከለኛው ሌሊት አራት የጦር ጀቶች ሁለት ቦይንግ የህዝብ አውሮፕላኖች 100 ኮማንዶችን አረቡን የአየር ክልል እየሰነጠቁ ከራዳር ክልል ውጭ እየተነጨፉ ዩጋንዳ ኢንቴቤ ከተማ ወረሯት። በ30 ደቂቃ አስደናቂ ጦርነት ዩጋንዳ ሚጎች ወደ አፈርነት ቀየሩት። ሁለተኛው ግሩፕ በዩናታል ናታዝ የአሁኑ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ታላቅ ወንድም የሚመራ ቡድን የታገቱ ይሁዶችን ካስለቀቀ በኋላ በአጠቃላይ በ30 ወይም በአንድ ሰዓት ተኩል በዘጠና ደቂቃ ውስጥ የጽዮነታዊ ሀገር ተልዕኮ በድል አጠናቀው ወደ ቴላቪቭ በጀግንነት ሲመለሱ ላዩ የጽዮናዊ ልጆች አለማድነቅ ክፋት ይሆናል። በቴክኖላቸው ሲታይ ሞሳድ ከ206 እንደ ኤሮፓ አቆጣጠር በፊት ሞሳድ ከከፍተኛ ጥበቃ የተቆለፉ ኮምፒውተሮች በመስበር ዳታ የሚገለብጥ ቴምፔስት የተባለ ረቂቅ መሳሪያ ፈጥረዋል። ስማርት ዳስት የጉንዳን መጠን ያለው መሳሪያዎች ሲሆን በጠላት ቀጠና ያለው ማንኛውም ድምፅ ቀርጸው ለሞሳድ ቢሮ ይልካሉ። ከአንድ ወር በኋላም ራሳቸው ያጠፉታል። ምዕራባውያን ሽብርተኛ ቡድን ነው የሚሉት የኢራን አብዮት አይዘን ማን ነው? ምን ያህል አቅም አለው? የኢራን እስላማዊ አብዮት የምዕራብ ወዳጅ የነበሩ የሻህ መንግስት ከስልጣን አውርደው ቦታውን ከያዙ በኋላ ኢራንና ምዕራባውያን አስር ዓመታት ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ እየጠነከረች በመምጣት ታካሄዷለች የሚባለው የኒውክሌር ግንባታ ዋነኛ ስጋት ከመሆኑም በተጨማሪ በመካከለኛው ምስራቅ ሀያል የሚባሉ ታጣቂ ቡድኖች በግልጽ በመደገፍ ምዕራባውያንና ወዳጆቿን እንቅልፍ ነስታለች። የሀገሪቱ እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ የጦር ሰራዊት ለመደገፍ በሚል ከአርባ ዓመት በፊት የተቋቋመው የኢራን እስላማዊ አብዮታይ ዘብም ዘወትር ምዕራባዊ ስሙ የሚነሳ የሀገሪቱ የጦር ክፍል ተጠቃሽ ነው። አብዮታይ ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል የሚል አሜሪካ ቀደም ብላ፣ በቅርቡ ደግሞ ካናዳ ቡድን ሽብርተኛ ብለው ፈርጀውታል። አሁን ላይ በኢራን ውስጥ ዋነኛ የጦርና የፖለቲካ የኢኮኖሚ ኃይልም ሆኗል። ከሀገሪቱ የበላይ መሪ አያቶላ አሊ ሃሚኒ ካሚኒ እና ከሌሎች ከፍተኛ ባለስልጣናትም ጋር የቅርብ ግንኙነት አለው። ተናግረው የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩት የሚገመት ሲሆን የራሱ የምድር የባህርና አየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያ የሚቆጣጠርም ይህ ኃይል ነው። ከዚህም በተጨማሪ በሀገሪቱ ውስጥ የሚነሱ ተቃዋሚዎች ማፈኛ ዋነኛው ሚና የሆነው ባሲጅ በመባል የሚታወቀው የሚኒሻ ኃይል እንዲሁም የሀገሪቱ ኢኮኖሚ አካል ተደርጎ የሚቆጠሩት ግብረሰናይ ድርጅት ይቆጣጠራል። ይህም ብቻ ሳይሆን አብዮታዊ ዘብ ከኢራን ውጭ የሚንቀሳቀሱ ኩድስ ኢየሩሳሌም የጦር ክንፍ አማካኝነት በመካ መካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂዎች ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ ስልጣኔዎችን እንዲሁም ምክሮችን በመስጠት ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኑን በመደገፍ እንዲሁም በኢራቅና መካከለኛው ምስራቅ በመቶ የሚቆጠሩ አሜሪካና አጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነው ጥቃት በመፈጸም ትከሳቸዋለች። እንደ አውሮፓ አቆጣጠር ጥር 2020 አሜሪካ ባግዳድ በፈጸመች የድሮን ጥቃት የኩድስ ኃይል ዋና አዛዥ የነበሩ ሜጀር ጀኔራል ቃሲም ሱሌይማንን ተንገርላለች በወቅቱ በመከላከያ መስሪያ ቤት ሱሌማን ከኢራቅ አሜሪካ ተቋራጭ የገደለ የሮኬት ጥቃት ማቀነባበራቸውና አሜሪካ ዲፕሎማቶች እንዲሁም ወታደሩ ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላ ሀሚኒ ካሚኒ ለጄኔራል ግድያ የኃይል የበቀል እርምጃ እንዲወሰድ ጥሪ አቅርበ የነበረ ሲሆን ይህም ወደ ባሰ ግጭ ሊያመራ ይችላል በሚል ስጋት በወቅቱ ፈጥሮ ነበር። ከአውሮፓውያኑ ከ1979 አብዮት በፊት የኢራን የመጨረሻ ንጉስ መሐመድ ሪዛ ፓህላቪን ብሔራዊ ጸጥታ ለማረጋገጥና ስልጣናቸው ለማስጠበቅ የሚተማመኑም በጦር ኃይላቸው ነበር። አያቶላ ሀሊ ሀሚኒ ካሚኒ የሚኖሩት አዲሱ እስላማዊ ባለስልጣንም ከዚህ በኋላ ነበር አብዮታቸውና አመራራቸው ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም በመሆኑም የሃይማኖታዊ መሪ መደበኛ ጦር አርትሽ የኢራን ዳር ድንበር እንዲከላከል የውስጥ ወሰኖች እንዲያስጠብቅ ሌላ የጥበቃ ቡድን እስላማዊ ስርዓት እንዲያስጠብቅ የሚፈቅድ አዲስ ህገ መንግስት ተዋጡ። በተግባር ግን የጥበቃ ቡድን በህገ መንግስቱ በተሰጠው ሚና ሲወጣ ይታይ ነበር። አብዮታ ዘብ በተሰጠው ኃላፊ ውጭ የህዝቡን ደንብና ስርዓ ለማስጠበቅ የሚረዳ ሲሆን ራሱ ጦር የባር ኃይል አየር ኃይል አቋቁሟል። አብዮት ዘብ መደበኛ ጦር ካሉት 200 ሺህ ወታደረው ያነሱ ወታደር ቢኖርም ኢራን እንዲሁም በሀገሪቱ ከፈጸመችው ወታደራዊ ኦፕሬሽን ጀርባ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። አብዮታ ይዘብ ዋና አዛዥ የነበሩት የአሁን ሜጀር ጀነራል ሆሲን ሳሊማ ና ከፍተኛ መኮንኖች የሀገሪቱ የበላይ መሪ ያማክራሉ። አብዮታ ይዘብ የባህር ኃይልም ሀያ በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበትን ባህር ሰላጤው ሀገራት ከእንዲ ውቅያኖስ የሚያገናኘው የሆርሙዝ ባህር ወሽ መጥን የመቆጣጠር ኃላፊ አለው። ባህር ኃይሉም ከዚህ ስልጣን ያሉ አነስተኛ የጦር ጀልባዎችን በመጠቀም ወደ ኢራን የውሃ ግዛት ቀርበው ያላቸውን የአሜሪካ የጦር መር ማስቆም ዓለም አቀፋዊ የመርከብ ጉዞ አቅጣጫ ማስቀየርም መነጋገሪያ ሆኖ ነበር። የውጊ አውሮፕላኖች በስሩ የሌሉት አብዮት አይዘብ አየር ኃይል ኢራን ያሏት ሚሳይሎች የመቆጣጠር ኃላፊ ነበረው። በአሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ አስር በላይ ባላስቲክ ሚሳይል ስርዓቱ እንዲሁም በመቶ የሚቆጠሩ ሚሳይሎች ክምችት ያላት ሲሆን በመካከለኛው ምስራት ትልቅ የባላስቲክ ሚሳይል ኃይል ባልተቤት ናት።